መልካም። ቅዱስ ስጋውና ክቡር ደሙን በስንት ጊዜ እንቀበል ሲባል ቅዱስ ስጋውና ክቡር ደሙ ለኃጢአት ማስተስረያ ለመንግስት ሰማያት መውረሻ እንደተሰጠን መጀመሪያ ማመን ያስፈልጋል። እንደ ምንድን ነው የት ነው እንዴት ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ከልጅ ልጅ ተወልጄ ያድናለሁ ባለው ቃል መሰረት ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰኩኖ ተወልዶ በምድር ላይ ተመላልሶ 3 አመት በሰላሳ አመቱ ተጠምቆ ሶስት አመት ከሶስት ወር ወንጌልን ዙሮ አስተምሮ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ እንኩ ይህ ስጋዬ ነው ብሎ የደሜ ነው ጠጡ ብሎ ሰጥቶን፣ ያንን ለኃጢአት ማስተሰሪያ ይሆን ዘንድ በመስቀል ላይ የተቆረሰው ስጋው የፈሰሰው ደሙ ነው ማለት ነው፣ ቅዱስ ስጋውና ክቡር ደሙ። ይህን ደግሞ ማንኛውም ክርስቲያን ያመነ የተጠመቀ በወንዶች በአርባ ቀን ሴቶች በሰማንያ ቀን ልጅነትን አግኝተው ወደ ስጋውና ወደ ደሙ መቅረብ ጀምረዋን ማለት ነው። የሚስጥራ አትበር ወደዚህ ቤት የምንገባው መስ በዛ በበሩ በኩል አድርገን ነው የምንገባው። ገባው ለስጋውና ለደሙ መግቢያም ጥምቀት ነው ጥምቀት ነው። በበሩ አድርገን እንደምንገባ ሁሉ በስ በጥምቀት በኩል አምነው ተጠምቀው የአማንያን ካደጉ በኋላ አማኞች ደግሞ የክርስቲያን ልጆች ቀን ባርባቀን ቀን ተጠምቀው በበሩ ገብተዋል። ገብተው ደግሞ ስጋውን ደሙን መቀበል ጀምረዋል። ከዚያ በኋላ ባለው ሂደት ሰው ኃጢአት ሰርቶ ንስሐ ከገባ ስጋ ወደሙን ሊቀበል ሁል ጊዜም እንዲቀበል ነው። የሚቋረጥ ነገር የለም። የእድሜ ክልል የለውም፣ ገደብ የለውም። ትዳር መያዝ አለመያዝ ለስጋ ለስጋው ደሙን መስፈርት አይደለም፣ መስፈርት አይደለም። ሰው እድሜም መስፈርት አይደለም። በአርባ ቀን በሰማኒያ ቀን ከጀመረ ጊዜ ጀምሮ ሰው ምግብ እየበላ እንደሚያድግ ሁሉ ስጋውን ደሙን እየተቀበለ ወደ ቅዱስና እያደገ ነው መሄድ ያለበት። ስለዚህ እስከ ኃጢአቱ መቅረብ አይቻልም። የሚያውቀውን ኃጢአት ለካህኑ ነግሮ ተናዞ ቀኖናውን ጨርሶ ነው የሚቀበለው። ለካህኑ ነግሮ እንኳ ቀኖናውን ሳይጨርስ መቀበል አይችልም። ቀኖናውን ጨርሶ ስጋው ደሙን ይቀበላል። የማያውቀውን የረሳውን የዘነጋውን ኃጢአት ለእግዚአብሔር ቸርነት ሰጥቶ እግዚአብሔር በቸርነቱ ያጠፋልኛል፣ ይደመስስልኛል ብሎ ቸርነቱን አስቦ ወደ ስጋው ደሙ ይቀርባል። ምንጊዜም ንስሐ በገባ ጊዜ መጨረሻው መደምደሚያው ስጋውና ደሙ ነው። ያለ ስጋው ደሙ የሚፈጸም ምስጢር የላትም ቤተ ክርስቲያን። ምስጢረ ክህነት ተቀብሎ በስጋው ደሙ ንስሐ ተቀብሎ ቀኑናውን ሲጨርስ በስጋው ደሙ እያንዳንዱ ምስጢራት በስጋው ደሙ የሚታተሙ ናቸው። ተቀንዲልም ተክሊልም ያለ ስጋው ደሙ የሚፈጸም የለም ማለት ነው። ስለዚህ አይቋረጥ። የሚቋረጥ ነገር የለም። በየስንት ጊዜው እንቀበል ሲባል ንስሐ ከገባ ምን ጊዜ ነው? መቀበል አለበት ነው። ከዛ ሰው በዚህ ምድር ሲኖር እንደ ስጋዊ ንጽህናውንም ለመጠበቅ ስጋዊ ንጽህና ለስጋው ደግሞ መስፈርት ሆኖ አይደለም፣ መጀመሪያ ግን ያስፈልጋል፣ መታጠብ አለበት። ስጋውን ደሙን ከተቀበለ በኋላ መታጠብ ስለሌለበት፣ ስለማይታጠብ ስጋውን ደሙን ከተቀበለ በኋላ ስለማይታጠብ፣ ስለዚህ አስቀድሞ የሚታጠብበት ጊዜ ስጋው ደሙን ከተቀበለ በኋላ ሌሎች ስራዎችን መስራት ስለማይቻል መንፈሳዊ ስራዎች ለድሃ ሊመጸውት የታመሙትን ሊጠይቅ ይችላል፣ እዛው በቅርብ ያሉትን። ከዛ ውጭ ሌላ የሚያደክም ስራ መስራት ስለማይችል አስቀድሞ ልብስ ማጠብ ሆነ ሌሎች ስራዎችን የሚሰራበት ጊዜ እየተወ ሊቀበል ያስፈልጋል። አመቻችቶ እነዛን ሰርቶ ጨርሶ እያመቻቸል ሊቀበል ያስፈልጋል ማለት ነው። ከዛ ውጭ በእለተ እሁድ እለቱን እሁድ እሁድ በየሳምንቱ እቀበላለሁ ቢል ይችላል። እ በየወራ በወራ አንድ ጊዜ እቀበላለሁ ቢል ይችላል። እንደዚሁ ደግሞ በየቀኑ እቀበላለሁ ቢል ይችላል አይሆንም። በዚህ ጊዜ በሶስት ቀን በአራት ቀን የሚባል ነገር የተጻፈ ነገር የለም። እንድንቀበል ተፈቅዶልናል፣ እንድንቀበል ታዘናል። ስጋውንና ደሙን ማለት ነው። ኃጢአት ሰርቶ አይ ምን ችግር አለው ብሎ እንዲቀበል ደግሞ አልተፈለገ፣ አይፈቀድም ማለት ነው። እንደዚሁ ደግሞ ስጋው ደግሞ ስንቀበል በየቀኑ እንደ ሁል ቀን እየተቀበልነው ደግሞ ልምድ እንዳናረገው እንደ ሌሎች እንደ ተራ ምግቦች እንዳናደርገው ደግሞ ተጠንቅቆ በፍርሃት ሆኖ በማስተዋል ሆኖ በመረዳት ሆኖ ሳን ለምደው ልምድ ሳይሆንብን እንዳን ለምደው ለኃጢአት ማስተስረያ ለመንግስቱ መውረሻ መሆኑን እያሰብን የእግዚአብሔርን ቸርነት የእግዚአብሔርን ምሕረት እያሰብን የምንቀበለው ነውና ሰው ስጋዊ ንጽህናውንም ወይም ስጋዊም የሚሰራውን ስራ አመቻችቶ መስራት ስላለበት መቀበል ይችላል። በየሳምንቱ መቀበል ይችላል። በወርም አንድ ጊዜ መቀበል ይችላል። ስለዚህ በተዘጋጀበት ጊዜ ሁሉ መቀበል አለበት ማለት ነው። በተዘጋጀበት ይህን ሲያደርገው ደግሞ ንስ አባቱን እያማከረ ከንስ አባቱ ጸሎተ ማርያም እያስደገመ ንስ አባቱን እንዲጸልዩለት እያደረገ ንስ አባቱን አግኝቶ